ብስራት ስፖርትን ነው እያደመጣችሁ የምትገኙት ከነዚህ ቀደም ሲል ካደመጣችኋቸው አጋሮቻችን ጋር የህዳር 11 ቀን 2018 ፕሮግራምን ነው እያደመጣችሁ የምትገኙት ከብስራት ፌም 101.1 ስቱዲዮ በቀጥታ እኔ ፕሮግራሙ አዘጋጅ መንሱር አብዱልቀኒ ነኝ ከቴክኒሻናችን ህይወት አሰፋ ጋር ስለ ናይጄሪያ ትልቋ ናይጄሪያ ውድቀት ሰፋ ያለ ሰዓት ወስጄ ነበረ አሁን ደግሞ ስለ ትንሿ ኩራሳኦ ስኬት ደግሞ ላውራ የካሪቢያኗ ተአምር ይሄ ዓለም ዋንጫ መቼም ጃኒ ኢንፋንቲኖ 48 አደረጉትና የተሳታፊው ብሔራዊ ቡድን ብዛት አሁን በእግር ኳሱ ዓለም ካርታ ላይ የማናውቃቸው የተባበሩት መንግሥታት አባል ያልሆኑ ሀገራት ሁሉ ሳይቀር ባንዲራቸውን እያውለበለቡ ወደ ዓለም ትልቁ የእግር ኳስ መድረክ እየተመሙ ይገኛሉ። ኩራሳዎ አንዷ፣ በህዝብ ቁጥር ትንሿ ግዛት ሆነ አሁን ለዓለም ዋንጫ ተሳትፎ በቅታለች። 158ሺ ገደማ 156ሺ 158ሺ ገደማ እንደየመረጃው መለያየት ህዝብ የሚኖርባት ግዛት ናት። አሁን ሀገር ለማለት ይቸግራል። እዚህ ጋር የብዙዎቻችሁ ጥያቄ ይመስለኛል። አሁን ምንድን ነው ክሮሶ የሚባል አንድ ኬክ አለ አደለ? ከእሱ ጋር ይመሳሰላል። ስሟ የሀገር ስም ነው ክሮሶ ኩራሳው የአገር ስም ነው። ከዛ ጋር ምንም አይገናኝም። ሀገር ምን ስንል ግን ትምህርተ ጥቅስ ውስጥ ማስቀመጥ አለብን። የተባበሩት መንግስታት እንደ ሀገር አይቆጥራትም። እንግዲህ ዩናይትድ ኔሽንስ 193 አባል ሀገራት አሉት። ፊፋ ግን 209 አባል ሀገራት ነው ያሉት። በዩናይትድ ኔሽንስ ወይም በተባበሩት መንግስታት እንደ ሀገር የማይቆጠሩ ግዛቶች በፊፋ እንደ ሀገር ብሔራዊ ቡድኖቻቸውን በማጣሪያ ላይ እንዲያሳትፉ በየኮንፌዴሬሽኑ ወኪሎቻቸውን እንዲያቀርቡ ይደረጋል። ይሄ እንግዲህ በኮንካካፍ በዛ በማዕከላዊ አሜሪካ አካባቢ ባለው ኮንፌዴሬሽን ስር ካሉ ትንንሽ ግዛቶች መካከል አንዷ እንደሆነች እንረዳለን። ኩራሳው ኮንስቲቱዌንት ሀገር ናት ይሏታል። ምን ማለት ነው? በኔዘርላንድስ ዘውድ ስር በኔዘርላንድስ ኪንግደም ስር ከሚገኙ እዚህ ካሪቢያን አካባቢ ካሉ ደች ካሪቢያን ወይ ደች አንቲ ግዛቶች መካከል አንዷ ናት። የውጭ ጉዳይ የውጭ ጉዳዩ ፖለቲካ የሆነው የውጭ ጉዳዩ ሁሉ የሚፈጸምላት በኔዘርላንድስ ስር ነው። ኔዘርላንድስ ደግሞ የተባበሩት መንግሥታት አባል ሀገር ናት እና እዛ አካባቢ ወደ 19 እንግሊዝኛና ደች የሚናገሩ ትንንሽ ግዛቶች አሉ። አንዳንዶቹ ሀገር ሆኗል፣ አንዳንዶቹ በመሰል አስተዳደር ስር ነው ያሉት። ለምሳሌ አሩባ፣ ባሃማስ፣ በርሙዳ፣ ቤሊዝ ይጠቀሳሉ። ጃማይካ ራሷን የቻለች ሀገር ናት እና አሁን የኩራሳው ታሪክ በትንሽ ህዝብ ግዛትነት በዓለም ዋንጫ ላይ ከተሳተፉት ሁሉ ሚጢጢዋ ግዛት ሆና ነው እዚ ጋ ታሪክ የሰራችው። ከዚህ በፊት አይስላንድ ነበረች። 352721 ህዝብ ብዛት ያላት ሰሜን አትላንቲክ ላይ የምትገኘው ብዙሃኑ ግዛቷ በበረዶ የተሸፈነ ይህች ደሴት በተባበሩት መንግስታት እንደ ሀገር ነው የምትቆጠረው። አይስላንድ በ2018ቱ የራሽያ ዓለም ዋንጫ ተሳትፋ በህዝብ ብዛት ትንሿ ዓለም ዋንጫ ላይ የተሳተፈች ሀገር ተባለች። ሰሞኑን ደግሞ ኬፕ ቬርዴ አፍሪካዊቷ ከሰሜን ምዕራብ አፍሪካ የባህር ጠረፍ ወጣ ብሎ በምትገኘው ደሴት ለዓለም ዋንጫ በማለፏ 524877 ህዝብ የሚኖርባት ሌላዋ ሚጢጢዋ ሀገር ተብሎ ታሪክ ውስጥ ገብታ ነበረ። አሁን ግን የአይስላንድንም ታሪክ ነው ኩራሳው የገለበጠችው ያሻሻለችው ልበልሽ 158 ሺህ ገደማ ህዝብ ብቻ የሚኖርባት ግዛት ነች። እንግዲህ በኔዘርላንድስ ዘውድ ስር ሆና ይሁንና ሙሉ ራስ ገዝ መብት ያላት ራሷን የምታስተዳድር ግዛት ነች። ኩራሳው ከ15 ዓመታት በፊት ነው ይህንን ሙሉ መብት ያገኘችው እና በፊፋ ተመዝግባ እንደ ሀገር ስትወዳደር ቆይታ አሁን እንግዲህ በዓለም ዋንጫ ላይ ያንን ሰማያዊ ድፍን ሰማያዊ ሁለት ከዋክብትና ቢጫ መስመር ያለባትን ያለውን ብዙም የማናቀውን ባንዲራዋን እያውለበለበች በሰሜን አሜሪካ ውድድር ላይ ተጫዋቾቿን ታሳትፋለች ማለት ነው። በምድቧ እነ ጃማይካ፣ ትሪኒዳ እና ቤርሙዳ ነበሩ። ያው የሰሞኑን የጄናሮ ጋቱ ዞን ቅሬታ ሰምታችኋል አይደል? አውሮፓ የካፍ ማን ነው? የዩኤፋ የአውሮፓ እግር ኳስ ማህበር ስር ያሉ በርክት ያሉ የእግር ኳስ ልዕለ ኃያላን አሉ። እና ፉክክሩ ከባድ ስለሆነ እዛ ለዓለም ዋንጫ ማለፍ የሚገባቸው የአውሮፓ ሀገራት ወደ ማጣሪያው እየገቡ እየወደቁ ግን፣ በሌሎች ኮንፌዴሬሽኖች ግን ደካማ ቡድኖች ሁሉ ለዓለም ዋንጫ ያልፋሉ፣ ይሄ ተገቢ አይደለም አይነት የሆነ ቅሬታ ሲያቀርብ ነበር። እኔ ተጫዋች በነበርኩበት ጊዜ አለ አፍሪካ ሁለት ተወካይ ብቻ ነበራት። አሁን ግን ስንት ደርሷል እያለ ይሄኛውን ግዛት ደግሞ ሲያ የበለጠ ቅር ሳይሉ አይቀርም። ይሄንን የኮንካካፍን ኮንፌዴሬሽን አሰራር፣ የማጣሪያ አሰራር እንደዚህ ያሉ እንደው ሀገር ለመባል እንኳን ገና አይሆን ለአቅመ ሙሉ ሀገርነት ያልበቁ በተባበሩት መንግስታት እንደ ሀገር ያልተመዘገቡ ግዛቶች ሁሉ ይኸው ዓለም ዋንጫን እንግዲህ ይሳተፉበታል ማለት ነው። ለእኛ ለገለልተኛ ተመልካቾች ብሔራዊ ቡድናችን ላልተሳተፈ ሀገራት አለም ዋንጫ ፉክክሩ እንዳይደምቅ የሚያደርግ ነው። ለእነርሱ ግን ትልቅ ታሪክ ነው። የትኛው ነው እንግዲህ ተቀባይነት ማግኘት ያለበት? የራስ ወዳድነት ነው የሚሆነው። አይ ይሄ ለምን እንደዚህ ይደረጋል መባል የለበትም። ለውድድሩ ድምቀት ግን በበኩሌ እኔ የዓለም ዋንጫ ተሳታፊ ቁጥር የመብዛቱ ነገር ብዙም አላስደሰተኝም። የዓለም ዋንጫን እንድጓግቼ እንድጠብቅ አያደርገኝም። የእናንተን አላውቅም። ይህን ፕሮግራም ልምታለም አስባችሁታል የመጀመሪያው ዙር እንዴት አሰልቺ እንደሚሆንብን እነዚህ ትንንሽ ሀገራት ተጠራድገው እስኪወጡ ድረስ ደካማ ፍክክር ነው የምናየው። የሆነ ሰርፕራይዝ ካላየን፣ ድንገቴ ቡድኖች ካልወጡ በስተቀር አንደርዶክስ ይበዛሉ። በተለይ ከትልልቆቹ ጋር እንግዲህ ቡድን አባት ተብሎ ትልልቆቹ ስለምድቡ ስለሚወጣ ከእነርሱ ጋር ሲጫወቱ የሚኖረው የፉክክር ፉክክር የብቃት ልዩነት አስቡት፣ እንዳንጓጓ ያደርገናል። ስለዚህ ሩብ ፍጻሜ፣ ግማሽ ፍጻሜ እንደዚህ መጠበቅ አለበት ልንል ነው ማለት ነው። ጣዕሙ እየቀነሰ እየቀነሰ ይመጣል። አሁን ደግሞ ፊፋ አንድ ዕቅድ አለው 64 ታረጋለሁ የሚል ያ ከሆነ አፍሪካ ግማሹ ያልፋል፣ ግማሹ በማጣውሪያ ላይ የሚሳተፈው የአፍሪካ ሀገር ሀገራት ግማሹ ለዓለም ዋንጫ ሊበቁ ያኔ ታሪክ ተሰራ እኮ ሊባል እኮ እዚህ ጋር እንሞኝ። አርባ ስምንት ስለሆነ ነው እነዚህ ያለፉት፣ በቀድሞ ማጣሪያ ቢሆን አጠገቡም አይደርሱም። ነጋቱ ዞን የሚያነጫንጨው ይሄ ነው። እና ስልሳ አራት ሲሆን አሁን የኢትዮጵያ ብሔራዊ ቡድን ለዓለም ዋንጫ ቢያልፍ ሁላችንም እንደሰታለን። ግን ያንን ቡድን የሚይዘው አሰልጣኝ ልዩ ታሪክ እንደሰራ ስናወራለት ይህንንም ታሳቢ ማድረግ ይኖርብናል። የበለጠ ማጣሪያ እየቀለለ እየቀለለ ሊመጣ ነው። እርግጥ በዛም አለማለፍ ደግሞ በጣም ያስወቅሳል። ስልሳ አራት ሆነው ግማሹ ከአፍሪካ የሚያልፍበት ዘመን ሲመጣ ደግሞ እዛ ላይም አለመሳተፍ ሊያስወቅሰን ይችላል። ሊያስወቅስ ይችላል። አሰልጣኙ አዎ፣ የታሪክ አካል ትሆናለ። ዓለም ዋንጫ ላይ የኢትዮጵያ ብሔራዊ ቡድን ይዤ የቀረብኩ የመጀመሪያ አሰልጣኝ ነኝ ቢል ስህተት አይደለም፣ እድሉን ተጠቅሞበታል። ነገር ግን የማጣሪያዎች መቅለልና የተሳታፊዎች መብዛት ደግሞ እንደዚህ ያለውን ታሪክ ለመስራት ቀላል ሊያደረገው ይችላል፣ ቀለል ሊያደረገዋል ቢያንስ በፊት የነበረው የዓለም ዋንጫ ማጣሪያ በጣም ከባድ ነው። እነ ኩራሳው እንዴት አድርገን ነው የምናውቀው እነዚህን ሀገራት እነ አሩባን፣ በአውሮፓ አሉ ሊስተንስታይን፣ እነ ፌሮይ ደሴቶች በማጣሪያ ላይ እናያለን፣ ከትልልቆቹ ጋር በማጣሪያ ሲጫወቱ ፊፋ እንደዚህ አይነት ሀገራዊ መብት ሰጥቷቸው። አሁን በሴካፋ ውድድር ላይ እንኳን ናይጄሪያ ማን ነው? ይቅርታ ታንዛኒያ ሁለት ሆና ነው የምትቀርበው ታንዛኒያ እና ዛንዚባር አይደለም። ዛንዚባርን የተባበሩት መንግስታት እንደ ሀገር አይቆጥርም። የሆነ ፌዴሬሽን መሰለችኛ። በፌዴሬሽን ፌዴራል ግዛት ናት ዛንዚባር። በፊት ታንጋኒካ እና ዛንዚባር ይባሉ ነበር። አንድ ላይ ተጠቃለሉና ታንዛኒያ ተባሉ ከነጻነት በኋላ እና ሴካፋ ውድድር ላይ በአፍሪካ ዋንጫ ማጣሪያ ላይ እንኳን ዛንዚባር አትቀርብም። በሴካፋ ግን እንደ ሀገር ተወስዳ ዛንዚባር የራሷን ብሔራዊ ቡድን ነጥላ ታቀርባለች። እንዲህ አይነት አሰራር አለ በእግር ኳሱ ዓለም። ለዚህ ነው እንግዲህ ሁለት መቶ ሺህ ህዝብ የማይሞላባት ሀገር ለዓለም ዋንጫ አልፋ ይኸው በኢትዮጵያ ሚዲያ ላይም እንኳን ሳይቀር ሽፋንስ ሊሰጣት ያስገድድን። ተጫዋቾቿ ኬት እንደመጡ ደግሞ ማየት ያስፈልጋል። እዚህ እውነትም በግዛቲት ውስጥ ያለውን እግር ኳስ ሙሉ ለሙሉ ሊወክል የማይችል ብሔራዊ ቡድን እንደሆነ ደግሞ በዚህም እንረዳለን። ቀደም ሲል እንደገለጽኩላችሁ እንግዲህ በኔዘርላንድስ ዘውድ ስር ያለች ሀገር ናት። በኔዘርላንድ ስር ነው የምትተዳደረው ግዛት ናት። የውጭ ጉዳይ ሚኒስትሯ ኔዘርላንድስ ውጭ ጉዳይ ሚኒስትር ለኩራሳውም የውጭ ጉዳይ ስራ የሚሰራው እሱ ነው። ጦር ሀይሏ ምኗ፣ ጸጥታ ጉዳይ፣ ሁሉ ነገር በኔዘርላንድ ስር ነው። እና ይሄ ምን አይነት ጥቅም ይሰጣታል? በእግር ኳሱ ላይ በኔዘርላንድስ የተወለዱ የኩራሳው ተወላጆች ወይም በኩራሳው ተወልደው በኔዘርላንድስ እግር ኳስ ስር የጎለበቱ ተጫዋቾችን የማሰለፍ ለብሔራዊ ቡድን የመጥራትን መብት ያስገኝላታል። ለምሳሌ በማንቸስተር ዩናይትድ ቅርብ ጊዜ ሲጫወት ያየ ነው። አንድ አፍሮ ልጅ አልነበር? ታሂቲ ቾንግ የሚባል እሱ የኩራሳው ተወላጅ። ከቅርብ ጊዜ ወዲህ ነው አሁን ልጫወት ብሎ ብሔራዊ ቡድኑ የተቀላቀለው ከኦገስት ካለፈው ነሐሴ ወዲህ እንኳን አምስት የኔዘርላንድስ ተጫዋቾች ለኩራሳው ለመጫወት ተመዝግበዋል። አሁን በብሔራዊ ቡድን ውስጥ አሉ። እንግዲህ የሆላንድ እግር ኳስ እናውቃለን፣ ምን አይነት ጥራት ያለው ፉትቦል እንዳለ፣ የፉትቦል መዋቅር እንዳላቸው፣ ስልጠና እንዳላቸው ብዙ ታላላቅ ተጫዋቾች የሚወጡባት ሀገር ናት ኔዘርላንድስ። እና እዚያ እንግዲህ በደም ኩራሳው የሆኑት ሁሉ ከመረጡ ለዚች ሚጢጢ ግዛት ብሔራዊ ቡድን መጫወት ይችላሉ። አሁን ዓለም ዋንጫ ማለፏ ሲታወቅ ደግሞ ዓለም ዋንጫ ላይ ተሳተፍኩኝ ለማለት በኔዘርላንድስ ብሔራዊ ቡድን ውስጥ የመጫወት እድል የሌላቸው የካሪቢያን ዜጎች የካሪቢያን፣ ወይም ምንድን ነው ደም ያላቸው ተጫዋቾች እንጫወት ማለታቸው አይቀርም። ሌሎችም ተጨማሪ ተጫዋቾች አሁን እናያለን። አሰልጣኙ ራሱ ማን ነው? ዲክ አድቮካት። ዲክ አድቮካት ለሶስተኛ ጊዜ ሶስተኛ ብሔራዊ ቡድን ይዘው ዓለም ዋንጫ ላይ ሊቀርቡ ነው። ዛሬ እድሜያቸው 78 ደርሷል። አድቮካት በመጀመሪያ በ1998 የዓለም ዋንጫ ላይ ኔዘርላንድስን ይዘው ቀረቡ፣ ሩፍ ፍጻሜ ደረሱ። የቀድሞ የፒኤስቪ አይንድንሆቨን አሰልጣኝ፣ ከዚያ ደግሞ በ2006ቱ የጀርመኑ ዓለም ዋንጫ ደቡብ ኮሪያን ይዘው ቀረቡ። አሁን ደግሞ ኩራሳውን ይዘው በ2026ቱ ዓለም ዋንጫ ላይ ይቀርባሉ። አሰልጣኙ ራሳቸው ዓለም ያደነቃቸው የበቁ ቬተራን ናቸው። አሁን የጡረታ እድሜያቸው ላይ ነው የሚገኙት። እርግጥ የትልቅ ክለቦችን ሄክቲክ ስራ መስራት የሚችሉበት ሰዓት ላይ አይደለም ያሉት እና ብዙ ጫና የሌለበትን ኩራሳውን ይዘው ው ይህን ታሪክ ሰርቷል። ከተሳካ መልካም፣ ካልተሳካ ምን የምን ወቀሳ ያጋጥማቸዋል። ሊያጋጥማቸው የሚችል ምንም አይነት ጫና ስለሌለ ይህንን ፈታ ባለ ሁኔታ ሰርተው ለዓለም ዋንጫ አበቋት። አትርሱ ሀገሪቷ 158 ሺህ ገደማ ህዝብ ብቻ የሚኖርባት ግን ደግሞ በርከት ያሉ ተጫዋቾችን ከአውሮፓ በትውልደ ኩራሳውነት በተለይ ከኔዘርላንድስ አምጥታ ብሔራዊ ቡድኗን ለዓለም ዋንጫ አበቃች ግዛት ናት። የተባበሩት መንግስታት ሀገር የማይላት የብስራት ስፖርት የክብር አጋሮ